ሰላምታችን በያላችሁበት ይድረስ። የተወደዳችው የቻናላችን ቤተሰቦች የዕለቱን አዳዲስ መረጃዎችን ማስደመጥ እንጀምራለን። በህዝቡ ላይ አረመናዊ ተግባሩን የቀጠለው የብልጽግናው አገዛዝ ሙሽሮችን በጅምላ ገድሏል ተብሏል። ያሳዛኙን መረጃ ጉዳይ በዝርዝር እናስደምጣቸዋለን። የአማራ ፋኖ በጎጃም የጣለውን ክልከላ በተመለከተ ተጨማሪ ማስጠንቀቂያ ተሰጥቷል። በቡሬም አዲስ ትዕዛዝ ወርዷል። መረጃውን ይዘናል። የጎንደር ፋኖ ዘራፊዎቹን በቁጥጥር ስር አውሏል። አስገራሚ መረጃዎች ወጥተዋል። በቆይታችን እናነሷል ተገኝተዋለን። የኢትዮጵያ ዋና ከተማ አዲስ አበባ የአመፅ ዋዜማ ላይ ነት ተብሏል። መረጃውን እነግራቸዋለን። አዲሱ ጦርነት ተጀምሯል። ሌላ ስጋት ተፈጥሯል። መረጃውን ይዘናል። ፋሽስቱ የአብይ አህመድ አገዛዝ በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ሙሽሮችንና ቤተሰቦቻቸውን መግደሉ ተነግሯል። የኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃ የጥላትን እንቅስቃሴ አነፍንፎ ክትትል በማድረግ ጠላት ሁሌም ያረጀና ያፈጀ ካለፉት ስርዓት የመማሪያ የሌለው የሐሰት ዶኩመንታሪ ቪዲዮዎችን በማዘጋጀት ማህበረሰቡን በመሰብሰብ ሊያደናግር የነበረውን ሙከራ አክሽፈውበታል። የቤት ማህበር እንመራለን፣ ሚሊሻን ቦታ እንሰጣለን በማለት ቅስቀሳ ሲያደርጉ ቢቆዩም ጀግኖች ባደረጉት ጥቃት በርካቶች ሞትና ቁስለኛ ሲሆኑ ጠላት በደረሰበት ኪሳራ ምሽት አምስት ሰዓት ከ30 ላይ ገርጨጭ አግኒ ጎጥ ላይ በአንድ ሰርግ ቤት ውስጥ በመግባት ስምንት የሰርጉ ባለቤትና ሚዜዎችን ገድሏል። የአካባቢውን አርሶ አደሮች ማዳበሪያ ግዴታ 8600 ብር ከፍላችሁ ካልወሰዳችሁ በማለት እየተገደዱ እንደሆነ ከአካባቢው ነዋሪዎች ማረጋገጥ ተችሏል። ከዚህም በተጨማሪ በየሜዳው የተገኙ የከብት እረኞችም ታፍሰው እንደተወሰዱ የተነገረ ሲሆን ሙሽሮች ላይ በተፈጸመው ጥቃት ስመኛው ሞላ ከበደ ዕድሜ 42 ሞላ ከበደ እድሜ 78፣ አያና ሞላ ከበደ እድሜ 51፣ ትንሳኤ ፈቃድ ዕድሜ 13፣ ተመስገን አስማማው እድሜ 9፣ ገነት ገቦሬ ደሳለኝ ዕድሜ 10፣ ቁሜ ገብሬ እድሜ 20 የሚሆናቸው ሰዎች መገደላቸው ታውቋል። ከባድ ቁስለኛ የሆኑት ደግሞ ገብሬ ደሳለኝ፣ አዳሙ ውበቱ፣ ጋሹ ገረመው እና ሌሎች ተጨማሪ በስም ዝርዝር ያልደረሱን ከአስር በላይ ንጹሃን ናቸው በማለት የአንደኛ ክፍለ ጦር ቃል አቀባይ ገልጾልናል። የአማራ ፋኑ አንድነት በጎንደር ሜጀር ጀኔራል ባንታባት አንደኛ ኮር አጼ ፋሲል ክፍለ ጦር ማስጠንቀቂያ ሰጥቷል። በደቡባዊ ጎንደር ከወረታ ከተማ እስከ ጉማራና አለም በር ድረስ በአጼ ፋሲል ክፍለ ጦር አመራር ስም ማለትም ሻለቃ ዝናው ነኝ እያሉ ለባለ ሀብቶቹ እየደወሉ ገንዘብ የሚቀበሉና የሚጠይቁ እንዳሉ ደርሰንበታል ብሏል። ክፍለ ጦሩ እነዚህ የተደራጁ ሌቦች ህዝባችንን እያሰቃዩና ና ገንዘብ የሚቀበሉ ዘራፊዎች ናቸውም ብሏል። ጸረ ህዝብ የሆነው አገዛዝ እንዳሰማራቸው በህዝባችን በደረሰን ጥቆማ መሰረት የተወሰኑትን በቁጥጥር ስር መዋል ችለናል። እንሰናለን ነው ያለው። አጼ ፋሲል ክፍለ ጦር እስከ ዘረፉት ንብረታቸው በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝ የአማራ ፋኖ አንድነት በጎንደር ሜካናይዝድ አህድ መምሪያ ኃላፊና የአጼ ፋሲል ክፍለ ጦር ዋና ጦር አዛዥ አርበኛ ዝናው አስታውቋል። ህዝቡ መንግስት አደራጅቷቸው የሚዘርፉ ሌቦችን ሲያይ ለአጼ ፋሲል ክፍለ ጦር አመራርና አባል ጥቆማ በመስጠት እንዲተባበርም ተጠይቋል። የአማራ ፋኖ በጎጃም ከጎጃም ወደ አዲስ አበባ ና ባህር ዳር የሚጫንን ማንኛውም አይነት እህል ከሁለት ቀን በፊት ላልተወሰኑ ቀናቶች ከልክሏል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰዱ እርምጃ ኃላፊነቱን ራሱ ይወስዳል ተብሏል። የስምንተኛ በላይ ዘለቀ ክፍለ ጦር ባስተላለፈው መልክ ክፍለ ጦሩ በሚያስተዳደራቸው ወረዳዎች ደጀን ወረዳ፣ እነማይ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላት ግን ወረዳ ና እናርጅና ውጋ ወረዳ የምትገኙ የእህል ነጋዴዎች ና የከሰል ነጋዴዎች የተሰጠውን የእህል ና ከሰል ክልከላ በትትና እንድታከብሩ እንጠይቃለን ብሏል። ቁጥጥሩ ስር የሚገኙ አምስቱ ብርጌዶች ና ሻለቆች የአማራ ፋኖ በጎጃም ያወጣውን እህል ና ከሰል ክልከላ በትኩረት ሰጠው እንዲሰሩ ና እርምጃ እንዲወስዱም አሳስቧል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰደው እርምጃ ኃላፊነቱን እራሱ ራሱ ነጋዴው ይወስዷል ነው ያለው። የቡሬ ዳሞት ብርጌድም ለህዝቡ መልእክት አስተላልፏል። ድርጅታችን የአማራ ፋኖ በጎጃም ከሚመሯቸው አንዱ በሆነው በአምስተኛ ክፍለ ጦር ስር የሚመራው ቡሬ ዳሞት ብርጌድ ባለፉት አንድ አመት ውስጣዊ ፈተናዎች ፈትነዋል። ይህ ፈተና ጠላት እንደ መልካም አጋጣሚ ተጠቅሞ ህዝባችን ላይ ከባድ መበልበል እና ግፍ መከራም ሲፈጽም እንደነበረ እናውቃለን ብሏል። ቡሬ ዳሞት ብርጌድ በሙሉ አቅሙና በመታደስ ወደ ቀድሞ ገናናነቱ ተመልሶ ለወገንና ለህዝባችን ኩራት፣ ለጠላት ደግሞ ቅስም ሰባሪ ሆኖ ብቅ ብሏል። ይህንንም በማስመልከት የተቋማችን ያልታወቁ ኃይሎችን ቡሬ ከተማ ላይ ልዩ ልዩ ተልዕኮ በመውሰድ የመጀመሪያ ዙር ባንዳ የጠላት የደህንነት ክንፎችን በመለየት ግዳጃቸውን አሳክተው ወደ ጦር ቤዛቸው ተመልሰዋል ነው ያለው። አገዛዙ ጋርም እየሰሩ ያሉ አካላትም ማስጠንቀቂያ ተሰጥቷል። ለቡሬ ከተማ የሃይማኖት አባቶች የሃይማኖት ተቋ ተቋማት ከምንም አይነት የፖለቲካ ወገንተኝነት ነጻ መሆናቸውን ብናውቅም የስርዓቱ ሉል የሆናቸው ተቋሙ ከተመሰረተበት አላማ ውጭ መጠቀሚያ ከመሆን ባሻገር ህዝባችን እያስጨፈጭፋችሁ መሆኑ በተደጋጋሚ አሳውቀናል። ይህ መግለጫ ከወጣበት ቀን ጀምሮ ከወራሪው ስርዓት ጋር የፈጸማችሁት ያላቻ ጋብቻ ፍቺ በመፈጸም ከህዝባችሁ ጎን እንድትቆሙ እናሳስባለን። ለቡሬ ከተማ ነጋዴዎች በሙሉ ጊዜያዊ ጥቅምን መሰረት በማድረግ ከጠላት ጋር በመወገን የመረጃ ምንጭና የስለላ ስራ እየሰራችሁ ያላቸው መኖራቸውን አረጋግጠን ወጥናለን። ለመጀመሪያ ዙር ማስጠንቀቂያ ይሆን ዘንድ በስም ለማሳያ ያክል እንጠቅሳለን። ጽጌረዳ ሆቴል 03 ቀበሌ የዞን የወረዳ ደህንነት መሰብሰቢያ ና ማዘዣ ሆቴል፣ መናፈሻ ሆቴል ቡሬ 03 ቀበሌ የዞን የወረዳ ደህንነት መሰብሰቢያ ሽፋን ሰጪ ሆቴል፣ ሰለሞን መለሰ ቡሬ 01 ቀበሌ ራፖርት ሰፈር፣ መሰረት ጥላይ የደረቋ ተወላጅ ቤንዚን ነጋዴ። ለቡሬ ከተማ የአስተዳደር ና ዙሪያ የመንግስት ሰራተኞች በሙሉ የመንግስት ሰራተኛው ደሞ ዞን ለማግኘት ና በልቶ ለማደረስ ሲል ሆዱ ከሌላው አማራ የሚበልጥ ይመስል ከባድ የባንዳነት ተግባር እየፈጸመ እንደሆነ በተጨባጭ ማስረጃ ለማረጋገጥ ችለናል ይገኛል። ከነዚህም መካከል ሀብት ሽበሽ የቡሬ ዙሪያ ወረዳ የውሃ ጥገና ባለሙያ፣ ለውሃ ጥገና አገልግሎት የሚሰጥ በመምሰል የፋኑን እንቅስቃሴ ለጠላት መረጃ እየሰጠ ያለ ሆዳም። ሌሎችን ከመጥቀስ እንቆጠባለን። የባጃጅ እና የህዝብ ማመላለሻ ሹፌሮች፣ እናንተ የህዝባችን ሸክም ከመቃም ከመጠጣት ከመሮጥ ውጭ የማታውቁ የዘመናችን ሸክሞች፣ በተደጋጋሚ ከዚህ በፊት ማስጠንቀቂያ ሰጠናል። ማስጠንቀቂያችንን ወደ ጎን ችላ በማለት ከጠላት የአድማ በትን አመራሮች ጋር በመወገን እጅግ አደገኛ የመረጃ የስለላ ስራ ስትሰሩ ያገኘናችሁ ናቸው። ስድስት የባጃጅ አሽከርካሪዎች ላይ አብዮታዊ እርምጃ መውሰዳችን ይታወቃል። አሁንም ለስርዓቱ ያደራቸው ሹፌሮች በፍጥነት ወደ ቀለባችሁ ተመለሱ። ይህ የማይሆን ከሆነ አብዮታዊ እርምጃችን ይቀጥላል። ለከተማችን ነዋሪዎችና ወጣቶች የቡሬ ዳሞት ብርጌት ለሚያደርገው ትግል ጥሪ አስቸኳይ ምላሽ ለመስጠት በተጠንቀቁሙ የሚል መልእክት አስተላልፏል። ከ መቶ በላይ የአማራ ተወላጆች በወልቂጤ ከተማ በስር ላይ እንደሚገኙ ታውቋል በማዕከል የኢትዮጵያ ክልል ጉራጌ ዞን ከባለፈው ዓመት መጨረሻ ጀምሮ በስር ላይ የሚገኙ የአማራ ብሔር ተወላጆች በፍርድ ቤት ውሳኔ ሲያገኙ ስምንት ወራት አልፏቸዋል በተለይ ባለሀብቶችን ወጣቶችን የመንግስት የጸጥታ ኃይሎች በየቀበሌዎች የሚኖሩ የአማራ ብሔር ተወላጆችን ፋኖን ታሰልጥናላችሁ ትደግፋላችሁ የፋኖ ክንፍ ናችሁ በሚል ምክንያት ከመኖሪያ ቤት ና ከስራ ቦታ ወስደው አስሯቸዋል በዞኑ ከተማ ሁለገብ አዳራሽ በአበሽኬ ወረዳ ፖሊስ ጣቢያ በየቀበሌ ውስጥ በባለፈው የክረምት ወር ጀምሮ ከ300 በላይ የአማራ ብሔር ተወላጆች ታስረው የነበረ ቢሆንም ገንዘብ የመክፈል አቅሙ ያላቸው እስረኞች ለመርማሪዎችና ለፖሊስ አባላት እስከ 50 ሺህ ብር ጎቦ በመክፈል ከስር እየተለቀቁ ሲሆን ሰሞኑን ደግሞ እንደ አዲስ አሰራው ተጧጡፏል። ጽንፈኛን ከምድረ ገጽ እናጠፋለን በማለት የአካባቢው ማህበረሰብ የእርሻ ስራ እንዳይሰራ ስላገዱ እስካሁን አንድም መሬት አልታረሰም። ምክንያት ሲጠየቁ በቆሎ ከተዘራ የፋኖ መወያ ስለሚሆን አይቻልም ነው መልሳቸው። አሁን ላይ በአዳራሽ በፖሊስ ጣቢያዎች ሶስት መቶ የሚጠጉ ሰዎች በስር ላይ ይገኛሉ። እነዚህ እስረኞች ላይ የጸጥታ ኃይሎች በሚወስዱት እርምጃ ሞት፣ በርካቶች ለአካል ጉዳት ከፍተኛ ድብደባ ደርሶባቸዋል። የታሰሩትም ወንጀል ሰርተው ሳይሆን አማራ ብቻ ስለሆኑ ብቻ ነው ተብሏል። በወቅታዊ የጤና ባለሙያዎች ጉዳይ ላይ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ ሰጥቷል። ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባልን ብሏል ማህበሩ። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ የሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል። ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያዩ መንገድ ች እየጠየቁ ይገኛሉ። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል። ነገር ግን ሀገርንና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎም ያምናል ነው ያለው። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢን ቦታና ምላሽ እንዲሰጥ ማህበሩ በአጽንኦት ይጠይቃልም ብሏል። በተያያዘ የጤና ባለሙያዎች ጥያቄ በዋና ከተማዋ አዲስ አበባ ከፍተኛ ውጥረት ፈጥሯል። አመፅም ይነሳል እየተባለ ነው። ህንድ በፓኪስታን እና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳይል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውን አስታውቋል። የአገሪቱ ውጭ ጉዳይ ሚኒስትር በበኩሉ ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ ሰላሳ አምስት ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። ፓኪስታን ኢዝላባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስትር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን የዘመቻ የሚያዝያ 14 2017 ዓ ም 22 ህንዳውያን እና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑ ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ ይህን የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼባዝ ሸሪፍ ይህ አስጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡዕ ማለዳ በዘጠኝ የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርን እና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟል ተናግራለች። ዴልሂ ኢላማ ያደረገችው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው እያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውንም አስታውቃለች። ህንድ ምንም አይነት የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ መሆናቸውን አብራርታለች። ፓኪስታን በበኩሏ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስቴር ካዋጃ አሴፍ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉት የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ ሁለት ሕፃናትን ጨምሮ ሰባት ሰዎች መሞታቸውን ተናግሯል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጀቶችና ሰው አልባ አውሮፕላኖች ተመትተው መጣላቸውን ገልጿል። ህንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ክቡራን አድማጭ ተመልካቾቻችን ለዛሬ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።